አባታችን ሙፍቲን ስናስብ አሁንም አና ለባብስም የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይሄን አና ለባብስ ትውልድ ሲጠባዝም ለናና እንወዳለን፣ እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባላ አባታችን ዱዓ ማድረግ ነው እኛ ምንፈልገው

ይጠቅማል እንዲ ነው የሚሉ ልጆቹን ስታወራቸው ትላልቆች ከዚህ መታረማለን። ለሞተ ሰው ዱዓ ነው የሚደረገ የእኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ሥራቸው ተቋርጧል፣ ከእኛ ዱዓ ነው የሚያገኙት። እንደዚህ ሰዎች አዲሱ ትውልድ የሞቱ ሰዎችንም ሆነ ቀብርን አያመልኩም፣ አይገዙም። ኡስታዝ ያሲን ኑሩ አላህ ባለህበት ይጠብቀህ ትናንትና ባደረገው የጁማ ኹጥባ ላይ የሚገርም መልክቶችን አስቀምጦልን ነው ያለፈው። በተለይ ለዚህ ትውልድ ማስተካከል ያለበትን ነገር እንዲያስተካክል፣ በማያገባው ነገር እንዳይገባ፣ ለመጅሊሶችም ለሁሉም መስተካከል ያለበት ነገር በሙሉ እንዲስተካከል ጥቆማዎችን አድርጎ አልፏል። ያለ መታደል ሆኖ ሁሌም በሰው ተቃራኒ የሚቆሙ ሰዎች ትናንትና ሲዘልፉት ነው የዋሉት። እሱ ይህንን የሚሰማበት ጆሮም የለውም፣ ምክንያቱም ለምዶታል። ግን እነዚህ ሰዎች ሁሌም ካሊፍ ትዑረፍ የሚባል ቃይዳ አለ። ተቃረን ትታወቃለህ፣ ነው ለዛም ነው እየጣሩ ያሉት። ይቀጥሉ፣ እኛም እንቀጥላለን።